ድር ተስፋ ይሰጡና ልክ እንደ ነፋስ በእነ ይጠፋል። ብዙ ተስፋ ሰጥተው ዓለም እጃችን ላይ ያለች ያህል እንዲሰማን አድርገው፣ ግን በሚያስፈልገን ሰዓት ይሉ ወንቶቼ እያያቸው ነው። ብሮክ ምን ብለዋል? መራቅን የሚያስተምርክ በደንብ እየቀረብከው ሰው ነው ይላል። እንደዛ ስቶሪ እየተደራረጋችሁ፣ ይህሚም ደግሞ የህሚም ስቶሪ አምጥቻ ያለው ግን ያስገባለው ማለት ነው። ገባችሁ። አላቅም እንደዛ እየተመላለሳችሁ፣ የሆነ ቂሜ የሆነ ሰው እንደዛ ባታደርጉ ጥሩ ነው ብዬ ያስባለኝ እና ለጠላቶች ቦታ ከፍታችሁ አትስጡ። የምሬ ነው ምላችሁት። እና ልክ ነው፣ በጣም የሚደብር ነገር ነው። እናንቴ ማ ላይ የተፈጠረው የምር አያችሁት? ግን እንዴት ነው እንዴት ያስቻላል? አይ ወይኔ ወይኔ አሁን በእውነት በጣም የሚደብር ነገር ነው። ብሩክ ምንድ ነው ያለው ቪዲዮ ላይ ሁሌም ተቀራሪበው ወይም አለም እጃንቺን ላይ ያለው አስመስሎ ከዛ ይሪቃል የሚለው ቪዲዮ ነው። አስከብች ያለው በዜው ማለት መግቢያ ላይ ማለት ነው። በጣም ያሳዝናል እኮ የምር የሚና ብሩክ አንድ ቀን ተለያይቶ ማየት የማይችሉ ልጆች አንድ ቀን ብሩክ አሁን አንድ ቀን ሄሚ ሳያይ ይውላል ብዬ አላስብም። ሚ ብሩክን አንድ ቀን ሳታዩት ይውላለች ብዬ አላስብም። ጌታን በጣም ነው የሚያሳዝነው እ ፍቅር እግዚአብሔር እናንተማ ይመልስ። እኔ ምንም ሊል አልችልም፣ በውነት አላቅም በቀኝም በግራ የሚመጣው ነገር አትስሞ ፍቅር ማል አለስድብም ማለት እን ማጣላትም አለ ሌላ ሌላ ነገሮችም አለ። ነገር ግን ያ ነገር እናንተ ባትቀበሉ ጥሩ ነው ብዬ አስባለሁኝ። እና ሄሚ ደግሞ እናንተ ሄሚ እንደ ጅል የምትቆጥሩት ሰዎች ማለት ነው፣ ስማችሁ አልጠረም፣ ግን ማጠራት አልፈለግም። ግን ሁል ጊዜ ነው የምታወሩት፣ የሆነ ሰውን እንደ ጅል ነው የምትቆጥሩት ማለት ነው። ሄሚን እንደ ጅል ባትቆጥሩ ጥሩ ነው ብዬ አስባለሁኝ። እንዴ እንዴት ነው ሄሚ? ጭራሽ ምንም የማታውቅ ሴት ልጅ ነች እንዴ? ለሀፍታም ሊሰጣ ነው ማን ነው ዳኒ ሮስት ሄሚን ለሀፍታም ሊሰጣ ነው ምናምን የምትሉት እንደ ሄሚ ጅድነት ህፃን ልጅ እንዴ ዋይ አንተንተ እናንተ የምታውሩ ነገር ብታውቁ ጥሩ ነው ብዬ ካፋችሁ ከባመውጣት በፊት አፋችሁ አወጣችሁ ከአንደበታችሁ የሚወጣው ቃላቶቹን ራሳችሁን ተቆጣጥራችሁ ብታውሩ ደስ ይለናል ብሩክና ሚን መቼም አይለያይም እንደማይለያይ ደግሞ እኔ እርግጠኛ ነኝ አይለያዩም በእውነት ነገር ግን የሆነ ችግሮች ምናምን ይፈጠር ይችላል እሱም ችግር የለም ያልፋል የማያልፍ ነገር የሚያልፍ ቀን የማያልፍ ቃላት ባናወራ ነገ የታሪቆ ይመጣሉ ለኬላይ እንደዚህ ሆኖ ለኬላይ እንደዚህ ሆናለች አለች ብላችሁ አምጥታችሁ እዚህ ጋር ባታውሩ ደስ ይለኛል በእውነት የእነሱ ስም የሚያጠፈው ነገር ሄሜ ለሌላ ሰው ሊጠብስ ነው ምናምን ምናምን፣ ምንድን ነው የምጠብሰው? ሴጣን የጠብሳቸው እናንተ ቆታት ወልዳ ማለት ነው። ሄሜ የዚህ ምን ብላለች? የኔ ወንድም ሴት ልጅ ብርን የማትወደው ወርቅ ቤት ብቻ ነው። እንደዛ ብላለች። ብቻ ለምን እንደዚህ እንደሚትሉ አላውቅም። የምር ነው እንደዛ አላቅም። እንደዛ ስቶሪ አታርጉ የእኛም ልብ እንዳትሰብሩ አላቅም። የምር ደስ እያለን አይደለም ምን ናችሁ ነው። ባታደርጉ ደስ ይለኛል ብዬ አስባለሁ። እና ስለ ሄሚ ደግሞ በየቦታ ሁሉ የሚታወሩ ጠይካካሞች፣ ውሻዎች ማለት ነው። አፋቸው ዘግታቸው፣ አሪፋቸው ቁጭ በለው። ኦኬ፣ አፋቸው ብትዘጉ ይሻላል። አንዳንዶች ደግሞ ኮሜንት ላይ ለምን ሄሚ የራሷ ህይወት አትኖርም እያላቸው ነው። በየኮሜንቶች ላይ እያየው ነኝ ብሩ ከዚህ በኋላ ለሄሚ አይሆን እያላችሁ እያየው ነኝ የሚሆንና የማይሆን እሷም ታውቃለች እንደሚሆን ደግሞ ይሆናል በዚው እንዴት ነው የማይሆነው እናንተ ምን ቤት ናችሁ እሷን ከዚህ በኋላ ህይወቷን ትኖር ብሩ ለሄሚ አይሆን የምትሉት ዋይ አንቺ ማን ነሽ አንተስ ማን ነው እና ሄሚም ለእሷ የሚጠቅመውና የሚጎዳው ነገር ታውቃለች ሶ ግን ነገር ግን ይሄን ነገር አስተካክላችሁ አሁንም እንደ ወደፊት እንድትሆነው የምንፈልገው

እሷም ተንካስስናት እሷም ተንካስስ ነው በርኩት አመው እሷም ቦታ አስወጣት፣ ሶሴን ማለት ነው። እና ይሄም ላይ ደግሞ አትፍረዱ፣ የምር ነው የምላችሁት። ይም ላይ ባትፈርዱ ደስ ይለኛል። ለምንድን ነው የምትፈርዱት? ምን አደረጋችሁ እሷ? እና እራፉ ይሻላችኋል፣ እራፉ የምር ነው የምላችሁት። እራፉ እንጂ ወደ ትየዳችሁ ነው። አላቅም በእውነት ሁሉም ነገር አስተካክላቸው ቢታወሩ ደስ ይለናል። በእውነቴን ነው። ለምንድን ነው የሚያ ደስ የማይል ነገር የሚታወሩ ደስ የማይል ለሰው ልጅ በቃ ስሜቱን የሚጎዳ ነገር የሚታወሩ ነገር ነው ላይ ሊገባኝ ያልቻለም እ ተው እንጂ በሩክ ናሀይ የሚታዋወቃሉ እኮ አያቸው ትንጥዬ ነገር የሰው ህይወትን ይበጠብጣል። ብሮጌን ፍራንኪኖ ብሎ የጀመረው ነገር ሌላ ሌላ ትኩሳት፣ ሌላ ሌላ ወሬ ነው የወጣው ማለት ነው ሌላ ማለት ነው። ሌላ ሌላ ህይወት ሌላ ህይወት ነው። በቃ አላቅም። የእኔ ሌላ ታሪክ ውስጥ ነው የገቡት ማለት ነው። በኢየሱስ ስም ብቻ በጣም ይከብዳል በእውነት እንዴት ነው ግን? አሁን ብሮክ እኮ ይጸጸታል እኮ በእውነት ይሄንም ፕራንክ እያደረግኩት ለምንስ እኔ እንጃ። በጣም ጸጸት ውስጥ ነው የሚያስበው አላቅም። ብቻ እግዚአብሔር ማላችሁ ይግባ ጸልዩ፣ ግን በእውነት ጸልዩ የምር እነሱን ሁለቱን እውነትም የምትወዱት ካላችሁ እግዚአብሔር አንድ እንዲያደርጉ አንድ ሆኖ እንድናይ ጸልዩልን እንድጸል ማለት አላውቅም። በየ ሃይማኖታችሁ እውነት እነሱ ለሄሚም ለብሩክም፣ ሄሚም አንድ ሆኖ ማየት የምትፈልጉት ከሆነ ሌላ ወሬና ቪዲዮን ቲታችሁ እና ፎቶ መዘቅዘቅ ቲታችሁ አንድ ላይ ሆናችሁ ደግሞ ጸልዩ እና ሁለቱም ይሄ ተንከሶች ከማል እንዲወጡ የምር ነው የምላችሁት፣ ኤሱሲም እና ዳኒም ከማል እንዲወጡ እናርግ። ተረዳችሁኝ? እና እንደዛ ነው እንጂ ሌላ እርስ በርሳችን እየተበላለን በየኮመንት ላይ እኝኝ እያለን ምንም ልናደርግ አንችልም። ጨረቃ ፋሚሎች እኮ በጣም ጀግኞችን እኮ አይደል እንዴ? ስለዚህ ይህን ቆታት ማል እንዲወጣ እናረግ። ምንም አድርገ ማለት ነው ከእነሱ ህይወት እንዲወጣ። በቃ ሁለቱም ገደል እንዲገቡ እናደርግበት። ገባችሁ? እና እንደዛ ነገር ብቻ። በጣም ብዙ ሰዎች እየተጨነቁ ነው። በጣም ብዙዎች እያለቀሱ ነው። የምር በጣም ማለት ነው። በጣም በጣም የሚያለቅሱ ልጆች አሉ። በጣም ከባድ ነው። እንግዲህ ብቻ እግዚአብሔር ያለ ነው የሚሆነው። አትጨነቁ፣ ያለ ነው የሚሆነው። እኛ ያስበውን ልቅ እግዚአብሔር ያስበው ይሆናል። ና ለእግዚአብሔር አሳልፍን ሰትናልናላለን። ቤተሰቦች ባላችሁበት ቦታ ሰላማችሁ ብዘቻው